በስመ አብ ወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ትወዳችሁ በጌታችን በአምላካችን በመሬታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ ደጉ አምላክ ቅኑ፣ ጻድቁ፣ ቅዱሱ አምላካችን በዘላለም ፍቅር ወድ በሚወድዳችሁ ከሰማያት ወዶ ከእናታችን ከእመቤታችን ተወልዶ በደላችን መስቀል ላይ በከፈለ ጊዜ ተከፈለለት የዳነ ሕዝብ ያደረገን ያደረጋችሁ በክርስቶስ የዘላለም ሕይወት የተቀበልን ሁላችን ብሩካን እግዚአብሔር ልጆች እንደምንቆያችሁ የቅዱሳን ቤተሰቦች ያደረገን እግዚአብሔር ልጆች ያደረገን ክብር ምስጋና ይገባዋል። እናንተ እንደቆያችሁ የእግዚአብሔር ልጆች ቤተሰቦቻችን ናችሁ። እንደምሰሙን ተስፋ እናደርጋለን። ደስ ብላችሁ አብራችሁ እንደምትቆዩ እናምናለን። የተረጋጋ ቤተሰብ ነው አጋፔ። አብራችሁ እንድትቆዩ እንጋብዛለን። እግዚአብሔር ይባርካችሁ። ዛሬ የምንማረው ዮሐንስ ወንጌል ምዕራፍ ሃያ አንድ ቁጥር አስራ አምስት ላይ የዮና ልጅ ስምዖን ትወደኛለህ ብሎ ጌታችን ኢየሱስ ክርስቶስ የጠየቀውን ጥያቄ ነው እንግዲህ ሲሞን ጴጥሮስ ጌታን እንደሚወድ የታወቀ ነው ግን ፍቅሩ ጉልበት የሌለው ፍቅር ነው ፍቅሩ ጌታን መውደድ ምን ማለት እንደሆነ ሲሞን ጴጥሮስ አሁን እኛ ከምንናገረው ከምናገረው እናንተ ከምትሰሙት ፈተሻለሁ ለጌታ ፍቅርን አሳይቷል። ሚስት ያለው ልጆች ያሉት ሰው ነው፣ ግን መረቡን ትቶ ነው የተከተለው። ማንም የማያደርገውን አድርጓል። ሰው በዚህ ልክ በስጋው ጌታን መውደድና መምረጥ ችሏል። ፍቅር ግን ያለ መንፈስ ቅዱስ ድጋፍ የተወሰነ ቀን ያልቃል። ዓለም እንደሚናገር ፍቅራችንን ጨርስ የሚባል ነገር ሰምታችሁ አታውቁም። የሚያልቅ ፍቅር ነው። ልክ መብራት ነው ግን መብራቱ ልክ እንደነዛ እንደ ሰነፎቹ አምስቱ ሰነፎች ሴቶች እጅ ላይ ያለው ኩራዝ ነዱ ነዱ ዘይቱ ሲያልቅ ያልቃል። የስምዖን ጴጥሮስ ፍቅር ዘይቱ በራሱ ብቻ ነበር። ፍቅሩ እና ዘይቱ እያለቀ እያለቀ በቀያፋ ግቢ መብራቱ ጠፋ። ጌታ በተያዘ ቀን ሰውየውን አላውቀውም ብሎ ሶስት ጊዜ ሽምጥጥ አድርጎ ግን ፍቅር ለካ ኃይል ያስፈልገዋል ለካ መንፈስ ቅዱስ የወረደው ለካ ማፍቀርም እንድንችል ነው። ሰው ያለ መንፈስ ቅዱስ ማፍቀር አይችልም፣ ስ ማፍቀሪ አይሆንም። መንፈስ ቅዱስ ወይ ቤታችን ውስጥ ስራ፣ እባክህ ትዳር ውስጥ ስራ፣ በባህሎች ልብ ውስጥ ዳር፣ በሚስቶች ልብ ውስጥ ዳር፣ ቋሚ አፍቃሪ እንድንሆን፣ በልጆቻችን ፊት ጥሩ አባትና እናት እንድንሆን እባክህ አግስ፣ ፍቅር አቅም ይፈልጋል። ፍቅር እንደ ስልካችን ቻርጅ መደረግ አለበት። ይገርማችሁ፣ መንፈስ ቅዱስ ቻርጅ ላያገ ይገባል። ወደ መንፈስ ቅዱስ ጸሎት የምትጸልዩ ሰዎች ካላችሁ በጣም እደነቃል። ያለ መንፈስ ቅዱስ ዝም ብሎ በስጋና በደም ስምዖን ጴጥሮስ ጌታን ወዶት ነበር፣ ግን ፈቅሩ ሲፈተን ተሸነፈ። ትሸነፍ ደግሞ አላውቀውም ብሎ እንደመቃል ይህን በጣም በሚገባቸው መንገድ ይግለጽላቸው። ባልና ሚስቶች ስትቀመጪ፣ ሆቴል ስትገቢ፣ ወንበር ስቦ የሚያስቀምጥሽ፣ የለትሽን ቀን ድምቅ አድርጎ የሚያከብርልሽ፣ የኔማር ማርጌ ያለ ጠዋትና ማታ የሚጠራሽ፣ ስልኩ ላይ የኔ ማር ብሎ ሴቭ ያደረገሽ ሰው የሆነ ቀን አንድ አደጋ ገጥሞ አንቺን ትቶ ቢሄድ ወይም ፍጹም ሚስት ያዘለችም ብሎ አንቺን ለወንበር ያሳልፈው ቢሰጥ ምን ታያለሽ? ያ ጉዳት ያ መጎዳት በቀላሉ ይረሳል? አላቀውም ብሎ በችግር ቀን አላቃትም አላቃትም ብሎ ቤሄድ ወይም አላቀውም በላ በትክደው ሚስትየው ምንድን ነው ሊሰማ የሚችለው? ጌታ የደረሰውበት ነገር ይሄ ነው። ከስምኦን ጴጥሮስ እንደው ዝም ብለን ስንናገረው ካደ እና አለቀሰ ብቻ መስሏቸዋል። መካድ በጣም ከባድ ነው። ምነው በጣም ይሁን በጣም በወደዳችሁት ሰው መካድ ያማል። እግዚአብሔር በጣም በሚያውቁ በጣም በሚያውቁ እና ሲሞን ጴጥሮስ መንፈስ ቅዱስ አስበው ሲሞን ጴጥሮስ በልቡ ክፋት ሳይሆን በኃይል እጦት ነው ጌታን አላቆም ነው ይታ እና አንዳንድ ጊዜ በኃይል እጦት ባል ባልመሆን ያቅተዋል መንፈስ ቅዱስ እንዲሰራ በሕይወቱ ስለማይረዱ እና ትዳር ውስጥ ባለ ሚስት መሆን የሚቻለው በመንፈስ ቅዱስ እገዛ፣ ጥሩ አባት መሆን የሚቻለው፣ ጥሩ እናት መሆን የሚቻለው መንፈስ ቅዱስ ወዳታ። ምክንያቱም ሰው እውነተኛ ፍቅር ከሌለው ልጆቹን መሳደግ አይችልም። ልጆቻቸውን እኮ ሜዳ ላይ ጥለው ቤታቸው የሚተኙ እናቶች አሉ። ሜዳ ላይ ሜዳ ላይ ጥለው ባህር ዳር ከተማ ግሬስ የሚባል የህፃናት ማቆያ ሴንተር አለ። ብዙ ጊዜ ሄጄ ጎብኝቻለሁ። እሱ ሴንተር እና የተጣሉ ህፃናትን ከመሬት አንስተው ወላጆቻቸው ጠፍተው ጥሏቸው ፖሊስ አንስቶ አምጥቶ እዛ ወላጅ እስኪመጣ ድረስ የሚያድጉበት ሴንተር የሚቆዩበት ነው። በጣም ብዙ ትንንሽ ህፃናቶች ተኝተዋል። ከላይ ታያላችሁ። ታሪካቸውን ስትሰሙ ማመላከታችኋል። አንዳንዶቹ ህፃናቶች ጣና ሐይቅ ወንዝ ዳር ጥሏቸው፣ ሐይቁ ዳር ጥሏቸው ሄደው ናቸው። ቦይ ውስጥ ጎርፍ ንወስዳቸው ቦይ ውስጥ የጣሏቸው አሉ፣ አጥር ስር የጣሏቸው አሉ። በጣም የተለያዩ እናት ልታረቅ ትችላለች። ሰው ያለ መንፈስ ቅዱስ እናት መሆን አይችልም፣ ማፍቀር አይችልም። መውደድ ነው የሕይወት ትልቁ ጉልበት፣ መውደድ ነው። እንድንወድ እግዚአብሔር ይርዳል። ሰማዩንም ጌታ ምድራዊንም ቤተሰቦቻችን የምንወደው በፍቅር ኃይል፣ መንፈስ ቅዱስ ኃይል ስንታገዝ ስጋና ደም ብቻውን የለ ያደረጋችን ከስጋ የተወደደ ስጋ እና ስምዖን ጴጥሮስ ትወደኛለህ ብሎ ጠይቀው የብዙ ዘመን ጥያቄ ነው። እሱ ጥያቄ እንደሆነም ሳይገባኝ ይህን የተባባሉበት ቦታ ላይ እስራኤል አገር ሄጄ ቆሜ ያለው አለቱ ጋር ቆሜ የካቶሊካ ነገር ሰርቶበታል እዛ ለት ጋቁሜ ድምፁን ሰምቻለሁ። ማለት ወንጌሉን ስለሰማሁት ሲሞን ጴጥሮስን ጌታ ቆሞ ትወደኛለህ ሲለው ሲጠይቀው ያ ጥያቄ እኔ ልብ ውስጥም ነበር። ትወደኛለህ ቀስ አሸናፊ እና ጌታን ወደዋለሁ ብዬ ለመናገር አቅም አልነበረኝ። አዎ በርግጥ ወደዋል። ግን ፍቅሬ በስጋና በደም ነው ወይስ በመንፈስ ቅዱስ የሚዘልቅ ፍቅር ነው ወይስ ጽኑ ፍቅር? በምን አውቃለሁ? በፈተና የሚታወቅ በሰላም ቀን ኮ ሁሉም ጀግና። እንደምወድ አንተ ታውቃለህ ብዬ ነው የመጣት። እንደ ስሞን ጴጥሮስ ወድሃለሁ ብዬ አልደፈርኩም። ደግሞ ወድ፣ ግን አንተ ታውቃለህ። እንደ ወድ እርዳህ እያቸው ፍቅር። አሁን ስሞን ጴጥሮስን ጌታ የሚናገረው አለ ግልገሎችን ጠብቅ አለ። የምትወደኝ ከሆነ ግልገል መጠበቅ ቀላና እግዚአብሔር ልጆች ሲገቡ እረኞች ናቸው የምታውቀው ሰዎች፣ ትልቅ ሰዎች ግልገል ማለት እኮ ዘሎ አስፓልት ላይ የሚወጣ እየጋለበ ገደል የሚገባ ማለት እኮ ነው። ግልገል ማለት የበግልገሎች ፊግልገሎች ላይታችሁ ከሆነ መኪና ምንዳ አዲስ አበባ የኢትዮጵያ ሰዎች ክፍለ ሀገር ስንወጣ ዘሎ የሚገቡብን ግሎች ናቸው። ሕፃናት ስለሆኑ ሜዳ ሁሉ መንገድ ይመስላቸዋል ግን እነዚህን ግልገሎች መጠበቅ ቀላል አይደለም ግልገሎች አንድ ግልገል መጠበቅ ቀላል አይደለም ለአንድ ትልቅ ሽማግሌ ከግልገል ጋር ሩጥ ማለት ቀላል ነው ስለዚህ ፍቅር ያስፈልገዋል ማለት የጌታን ግልገሎች ለመጠበቅ ፍቅር ይፈልጋል ካህናት በደንብ አድምጥ አሁን ዓለም ላይ የሚፈነጩትን ግልገሎች ተመልከቱ። ጠባቂ ስላጡ ነው። ከቤት ከሃይማኖት ወጥተው ቤተሰብ ለሚቀልዱ ጠባቂ ስላጡ ነው። ግልገሎችን መያዝ ስላልቻለ፣ ግልገሎችን ጠቦት ማድረግ ስላልቻለ። ለምን በሰላል ግልገል መጠበቅ ከባድ ነው። ስለዚህ መሩን እንተዋቸዋለን። እናስወጣችኋለን ከቤተ ክርስቲያን የፈነጩብን ግን ክርስቶስን ስንወድ ግን ታግሰን ችለን ነበር። ማንም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ቁጥጥር ውጭ ያወጣል ነበር። በፍቅርና በትግስት ስላልሰራ ራሳችንን መውቀስ አለብን። ግልገል ትግስት ይፈልጋል። እንደ ልቡ እንደ ልቡ ትልልቆቹ ግልገዙን ካልሸመገልክ ይሉታል። አንዳንድ ወላጆች ሕፃን አርፈህ ቁጭ በል ዝም በል የሚሉት ለምን መሰላችሁ? ሕፃን ልጅ ዝም አይልም። ሕፃን ልጅ አርፎ አይቀመጥም። አይደለማ፣ ባህሪ ሕፃን ልጅ ሕፃን ነው። ትልቅ ሁን ብለው ነው የሚያስገድዱት። ሁሌ ጭቅጭቅ ነው። ሕፃኑ እንደዛ አሁንም፣ እነሱም እንደዛ እንደሆነ ይፈልጋል። እነዚህ ወላጆች ሕፃኑ ልጅ ነፃ ነው ማሳደግ ያለበት እንደ ጻን ሲያስቡ ጮታቸውን ይቀንሳሉ ቁጣቸውን ያብርዳሉ። ልክ እንደዚህ ነው። ግልገል ንጠበቅ ቤተሰብ ውስጥ ልጆችን ማሳደግ እግዚአብሔርን ካልወደደን አቅም ያጣል። ሰው ራሱን ብቻ የሚወድ ከሆነ አለቀለት፣ ያ ልጅ ያለቀለት በቃ ጠፋ። እግዚአብሔርን ስንወድግን ትዕግስተኞች እንሆናለን። ስንት አይነት ልጆች የቤቱ ያሉት የእግዚአብሔር ልጆች፣ እጃችን ላይ የተሰጡን አደራዎች ማለት ነው

በኩል ለሁላችን ራት ሰጥቶናል። የምንወደው የምንወድ ከሆነ ነው የምንጠብቀው። እኔ ጌታ የምወደው ከሆነ ነው እናንተ የማገለግላቸው። አለዚያ በቃ የራስህን የሚበተከት እሄዳለሁ። ምናልባት እኮ እናንተን በማገልገል ብዙ ነገር ኳት ይችል ይችላል ጌታ ቁጥርት ግን ዝም ብዬ ነው ከማገለግለው ከዋጋ ያልነሳ ምን እንደጎደለኝ እናንተ ታውቃላችሁ አታውቁም። ግን እኔ ከሷ አልነሳው ከእግዚአብሔር ፍቅር እውነተኛ አገልግሎት መንገድ መልኩ ይሄ ነው። ልጆቼን ታደጋቸው እንደዛ እግዚአብሔር ያስወድ አደራዎች ናቸው። ሚስቴን የሚሸከማት እዚያ አንዳንዴ ትከሻ ኮ ጣሎ ጣሎልኝ ይችላል ትዳር ወይ ሚስቴ ጣዩ ጣዩ ጣዩ ብላት ብሏት ሊሆን ይችላል። ግን የምትሸከመኝ እግዚአብሔር ስለምትወድ ነው። እግዚአብሔርን መውደድ

ከዚህ ኃጢት ከዚህ ምንልበት አቅም ስናገኝ፣ እግዚአብሔር ሞድል ለብዙ ነገር አቅም የሚሰጠ ለብዙ ነገር። ስምኦን ጴጥሮስ ትወደኛለ ትወድኛለች? ይልሻል ጌታ። ወንድሜ ጠዋትና ማታ ለምንድን የደከምከው? ሰጠው ሁሉ ሰው አጋር ጓደኛ ያረኩልን ሰው ለምን ተውከው? የራሱ ጉዳይ ሆነ። ለምን ጥለው መጣ? ወንድምህ የት ነው ያለው? ለምን ጥለው መጣ ይለናል። የእግዚአብሔር ፍቅር የእግዚአብሔር ፍቅር ፈላጊ ነው። የእግዚአብሔር ፍቅር ታጋሽ ነው። የእግዚአብሔር ፍቅር ተሸካሚ ነው። ስለዚህ ያ ፍቅር ወደ የጠየቀ ተሸክመሃለሁ፣ ፈልግሻለሁ፣ ታግሰሃለሁ ይለናል። ድምፅ ሰማው እግዚአብሔር ድርጅ ጌታን ለሞተልባችሁን አስቡ። በእጃችሁ ላይ እግዚአብሔር ፍቅር ያለ እግዚአብሔር ባርካችሁ። ሰማነውን በልባችን ጻፍ። እስቲ ጻፉልኝ፣ ምን ተማራችሁ? ብዙ ትምህርት ውስጥ ምን ቁም ነገር አገኛችሁ? በጣም በጉጉት ነው ኮሜንታችሁን ማነበው። ማንም ሰው ቃሌት ያሰማለኝ እንኳን ሳይል እንዳይወጣ። ብዙ ሺህ ሰዎች ትሰማላችሁ፣ መቶ ሰው ብቻ ነው ኮሜንት የሚያደርገው። በቅንነት ኮሜንት አለ በደንብ ዩቲዩብ እንዲያሳየው ቪዲዮ ነው ያደርጓል። ሰው እንዲማርበት ያደርጋል። ደግሞ ላይክ በተን ተጫ። እግዚአብሔር ቸርነት የእናታችን የመሬታችን ዘቤት በረከት የንበላጥ ጥበቃ አብሮን ይሁን ነው እግዚአብሔር ልጆች ተባረኩ። ቀሲስ አሸናፊ ገበራ ሰላም። Thank you.